አሰላሙ አለይኩም ወረሐመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ? የሁላችሁንም ሰላም ሰላም ብያለሁ። ዛሬ በህልም እንግዲህ በህልማችሁ ላሞችን ማለም የብዙቻችሁ ፍ ጥያቄ ነው። ምላምን ሳልም ስለምትሉ በህልም ላሞችን ማለን የሚሰጠው ፍቺ ዛሬ አዘጋጅቼ ይዤላችሁ ቀርብ ያለው ማለት ነው። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ተከታታይ የህልም ፍቾች ይደርሳችኋል። ሼር እያደረጋችሁ ደግሞ ለጓደኞቻችሁ አሰራጩ ማለት ነው። አሁን ወደ ህልሙ ገባለው። በላይክ እንጀምራለን። ላምን ማየት እንደ መግቢያ ማለት ነው የተትረፈረፈ መልካም ነገርን እና ስንቅን እንደምን ሲያመላክት እንዲሁም ደግሞ የባለ ራእዩ የአላሚውን የበረከት አመታት መምጣታቸውን ያመላክታል። ላምን ካለማችሁ እንግዲህ የበረከት አመታት እየመጣ ወደ ህይወታችሁ እንደሆነ ይናገራል። በተናጋሪው በተቃራኒው ደግሞ ለምሳሌ ወፍራም ላም ወፍራም ላም ካለማችሁ በጣም ሰፊ በረከት ያለው ጊዜ እየመጣላችሁ እንደሆነ የበረከት አመታት እንደመጣ ነው የሚቆጠረው። ቀጭን ደግሞ ሙትት ያለች ኮስመን ያለች ደግሞ ላም ካለማችሁ ደግሞ ይሄ በህልም ውስጥ እንደዚህ አይነት ህልም ካያችሁ የሚያመላ የድርቅና የደካማ አመታት ምክንያቱም ገንዘብ የማታገኙበት አመት ድርቅ፣ እንዲሁም ደግሞ የገንዘብ እጥረት የሚያጋጥማችሁ አመት እየመጣ እንደሆነ ይገልጻል። እንዲሁ እንደ መግቢያ ማለት ነው። ላሞች ለምሳሌ ላሞች አመታትን ቀናትና ወሮችንም ሊያመላክቱ ይችላሉ። ከዛ በተረፈ ግን ለነጠላ ላላገባ ለሚል ዝርዝር ፍቾችን አሁን እንመለከታለን። የቀድሞ እንደ መግቢያ ነው ማለት ነው። እሺ፣ አንዲት ያላገባች ሴት በህልሟ ላም ካየች ይህ ፍቺ የዚህች ልጅ ጋብቻ መቅረቡን ያመላክታል። በተለይም ቆንጆ ላም ካየች ይህም በቅርብ ውስጥ ጻድቅ እና ለጋስ እና ሃይማኖተኛ ሰው ማግባቷን ይገልጻል ማለት ነው። ቆንጅዬ ላም በህልሟ ከተመለከተች ላላገባች ሴት አሁንም ያላገባች ሴት ነገር ግን ይላል። አንዲት ያላገባች ሴት ኩስማናና ደካማ በጣም ኩስምን ያለች እና ደካማ ላም ካየች ይህ አለመግባቷ አለማግባቷንና በትዳራ ላይ የደረሰባትን መጥፎ እድል ምልክት ነው። ኮስማና ቀጭን የሙጥት ያለች እንደው የተጎሳቆለች ላም ባህልማ ባህል ካየች ማግባት አለመቻሏን እና የትዳር መጥፎ እድል እንዳላት ወይም ትዳር እንደዘገየባት ወይም አልሳካ እንዳለን ሊገልጽ ይችላል ማለት ነው። ነጠላ ያላገባ ነጠላ ትበይ ብላችሁ እዚህ የተጻፈ ነው። ነጠላ የሚለው ለማንኛውም ያላገባች ሴት ልጅ ነጭ ላም ካየች ይህ ርአይ ወይም ይሄ ፍቺ በቅርቡ መተጫጨትን ያሳያል ማለት ነው። ላሞችን ማለም በህልም ውስጥ ወይም እንዲሁን ኖርማል ላሞችን ማለም ሲተረጎም ጥሩ ባህሪ፣ ሃይማኖተኛነትን፣ ጨዋነትን እና ጥሩ ልብ ካለው ተስማሚ ሰው ጋር መተጫጨትን፣ ጋብቻን ያሳያል። እንዲሁ ላም ማለም ማለት ነው። ነገር ግን አንዲት ሴት ወይም ደግሞ ባለትዳር ትሆን ትችላለች። አንዲት ሴት ላሞችን ያላገባች ያላገባች ላሞችን የማረድ ህልም ላሞችን በህልሟ ስታርድ ከተመለከተች ይህ ለብዙ ችግሮችና ቀውሶች እንደምትጋለጥ አመላካች ነው። ላም ሲታረድ ችግሮችንና ቀውሶችን ነው የሚገልጸው ማለት ነው። ላምን ግን እንዲሁ በኖርማል ማየት ምን ብያለው? የላላገባች ከሆነ ጥሩ ባህሪ ሃይማኖተኛ፣ ጨዋና ጥሩ ልብ ካለው ሰው ጋር መተጨጣጨት ወይም ደግሞ መጋባት ነው ብያለው። እሺ ሌላው ላምን ስታርድ ቅድም እንዳልነው ተጨማሪ ምናለን ትዳሯን ሊያደናቅፍና ሊያዘገግ የሚችል አንዳንድ ችግሮችም እንደሚፈጠር ይገልጻል። ላምን ማድረድ ማለት ነው። እሺ፣ ነጭ ላምን በህልም ውስጥ ላላገባች ሴት ሲታለም በሚቀጥሉት ቀናት ጥሩና የተሳካይ ትዳር ህይወትን ያጋጥማታል ማለት ነው። ነጭ ላምን ካለመች። ነገር ግን ያላገባች ሴት በህልማ ወፍራም ላም ካየች ይህ ረአይ ለሀብታም ባል እንደምትታጭ ወይም ሀብታም ባል እንደምታገባ ማስረጃ ነው ማለት ነው። ግን ሳ ቆስማና፣ ድርቅ ያለች የቀጨጨች ላም በህልም ካየች ግን ድሆችን ወይም ደግሞ ደካማ ባል፣ ምንም የስራ ራሱ በደንብ የሌለው የገቢው ምንጩ ደከም ያለባል እንደምታገባ ይገልጻል ማለት ነው። ላላገባች እንደዚህ ነው የሚፈታው ማለት ነው። እሺ፣ ለባለትዳር ደግሞ ስንመለከት ባለትዳር ሴት በህልማ ውስጥ ላምን ካየች በህይወቷ ውስጥ የደስታ ምልክት ነው። ለባለትዳር ሴት ላምን ካየች ደስታ በህይወቷ አለ። እንዲሁም ደግሞ ወፍራም ላም ካየች ይህ በህይወቷ ውስጥ የሚቀጥሉት ዓመታት፣ መጪዎች ዓመታት በመልካም በበረከት እና በብዙ ነገሮች የተሞላ እንደሚሆን አመላካች ነው፣ ለባለትዳር ማለት ነው። አሁንም ባለትዳር ሴት ላምን ስታልም ምናልባት እርግዝናዋ መቃረቡን ሊያመላክት ይችላል። ልታረግዝ ትችላለች ማለት ነው። እንዲሁም ገንዘብ ወይም ለባሏ ገንዘብ ወይም ደግሞ የስራ የኑሮ በሮች ይከፈቱለታል ማለት ነው። ለባለትዳር ላም ስታልም፣ ወፍራም ላም ስታልም ማለት ነው። እሺ፣ ያገባች ሴት ባለትዳር ሴት ወፍራም ላም ካየች፣ ይሄ የቅንጦት የልግስና የኑሮ መስፋፋት እንዲሁም የደስተኛ ህይወት ምልክት ነው ማለት ነው። ወፍራም ላም ከተመለከተች ባለትዳር ሴት ማለት ነው። እሺ ባለትዳር ሴት አሁንም ደካማ የታመመች ወይም ደግሞ ድክም ያለች ኩስምን ያለች ቀጫጫላም በህልማ ከተመለከተች ይሄ ፍቺ ምንድን ነው? ለእርሷ ቅርብ ለሆኑ ሰዎች እሷን የሚቀርቡ ሰዎች እንደሚመቀኛትና ጥላቻን እንደሚያድርባቸው ማሳያ ነው። ኮስማናና ቀጫጫ ላም ባለትዳር ሴት ከተመለከተች ለእሷ ቅርብ የሆኑ ዘመዶቿ ወይም ቅርብ ሰዎቿ እንደሚመቀኙባት እንደሚጠሏት የሚናገር ህልም ነው ማለት ነው። ባለትዳር ሴት የታረደች ላም በህልም ካየች ወይም የታረደች ላም ስትመለከት ይሄ ከባለቤቷ ጋር ብዙ አለመግባባቶች እንደሚፈጠር ያሳያል። ምናልባትም እስኪፋቱ ወይም ደግሞ እስከሚለያዩ ሁላ ሊያደርሳቸው ይችላል ማለት ነው። ላም ሲታረግ ለባለ ትዳር ሴት ጥሩ ፍቺ የለውም። ምክንያቱም ከባሏ ጋር አለመግባባት ይፈጠራል። ይህ አለመግባባት ፀብ፣ ደግሞ እስከሚፋቱ እስከ ፍቺ ድረስ ሊዳረጋቸው ይችላል ማለት ነው። ቀጥለን የምናየው ደግሞ ለነፍሰ ጡር ሴት ነው። አንዲት አሁን በእውነታው ነፍሰ ጡር የሆነች ሴት በህልሟ ላም ከተመለከተች ይሄ የመልካምነት፣ የደስታ፣ የምስራችን መምጣት አመላካች ነው። የመተዳደሪያ እና የበረከት ምልክት ነው። መተዳደሪያ ማለት ስራ እርዝቅ ይመጣላታል ማለት ነው። አንዲት ነፍሰ ጡር ሴት በህልሟ ቆንጆ ላም ካየች የህልም አወላለዷ ቀላልና ምቹ እንደሚሆን በቀላሉ እንደምትወልድ የሚያሳይ ማስረጃ ነው። እንዲሁም ይቺ ነፍሰ ጡር ሴት በህልሟ ጥቁር ቀለም ያለው ቆንጆ ላም ካየች ይሄ የምትወልደው ልጅ ወንድ እንደሚሆን ነው። እንዲሁም ደግሞ የተለየ ቀለም ያላት ላም ካየች ከጥቁር ውጭ ለየት ያለ ቀለም ያላት ልጅ ላም ካየች ደግሞ ምናልባት የልጁ ጾታ ሴት እንደሚሆን የሚያሳይ አፈታት ነው ማለት ነው። እንዲሁም ደግሞ ላሟ ቡናማ ከሆነች ለነፍሰ ጡር ሴት ይሄ አሁንም ቡናማ እና ጥቁር ላም ለነፍሰ ጡር ሴት ወንድ ልጅ እንደምትወልድ የሚገልጽ ነው። ቢጫ እና ለተለየ ቀለም ያለው ደግሞ ከቀድሙ ጋር፣ ቢጫ ቀለም ደግሞ ሴት እንደምትወልድ የሚናገር ነው ማለት ነው። እሺ ቀጥለን ለተፈታች ሴት ደግሞ ስለ ባል ስለ ላም እንመልከት። አንዲት የተፈታች ሴት ላም በህልሟ ካየች ይህ ረአይ በሚቀጥሉት ጊዜያቶች በሚቀጥለው ጊዜ ለጋብቻ እንደምታስብ ማስረጃ ነው፣ ወይም ደግመኛ ለማግባት ፍላጎት እንዳላት ይናገራል። እንዲሁም ደግሞ በቅርቡ ትዳር እንደምትመሰረትና ትዳር እንደምትይዝ ይናገራል ማለት ነው። በአጠቃላይ አንዲት የተፈታች ሴት ላም በህልም ካየች መጩ ጊዜ የደስታ እንዲሁም ደግሞ አዎንታዊ ለውጦች በህይወቷ እንደሚካሄዱ ዳግመኛ ትዳር እንደምትይዝ የሚናገር ህልም ነው ማለት ነው ለተፈታች አሁን ደግሞ ለአንድ ወንድ እንመልከት አንድ ወንድ ላሞችን በህልም ሲያይ ለሱ ብዙ ትርጓሜዎች አሉት ግን አንድ ወንድ ለምሳሌ በህልም ውስጥ የሰባ ወይም ወፍራም ላም ካየ ለአንድ ወንድ ይህ ረአይ ሃይማኖት ያላት ሃይማኖተኛ የሆነች ቀናተኛ፣ ቅናት እንዳይደለም፣ ቀናተኛ ማለት ቀና ልብ ያላት ስነ ምግባራዊ ሴት ማለት ጥሩ ባህርይ ያላት ማለት ነው፣ እንደሚያገኝ አመላካች ነው። ለትዳር እንግዲህ ያላገባ ከሆነ ማለት ነው እንዲሁም የወተት ላምን እነዚህ የፈረንጅ ላምን ነው የሚባሉት። የወተት ላምን በህልም ከተመለከተ ይሄ የተትረፈረፈ መተዳደሪያ እና ሰፊ እርዚቅ እንደሚኖረው አመላካች ነው፣ ለአንድ ወንድ ማለት ነው። አንድ ወንድ በህልሙ ሌላ ሰው ላምን ሲያልብ ካየ፣ ላም ሌላ ሰው ሲያልባት አንድ ወንድ በህልሙ ካለመ፣ ይህ ራእይ ሚስቶች ከሌሎች ወንዶች ጋር እንደምትማግጥ የሚያሳይ ህልም ነው ማለት ነው። እንግዲህ ይሄ ህልም አላሚ በህልሙ ላም ሌላ ሰው ሲያልባት ከተመለከተ የእሱ እጮኛ ወይም የእሱ ሚስት ሌላ ወንድ ጋር እንደምትማገጥ ይነግረዋል ህልሙ ማለት ነው። እሺ፣ አሁን ጨርሰናል። ለፆታ ግን አሁን እንዳጠቃላይ ለሁሉም ደግሞ የሚሆን ፍቺ እንፈታለን። ብዙ ላሞችን በህልም ውስጥ ማየት ባለራእዩ በህይወት ውስጥ ያለውን የበላይነትና ከመከራና ከድካም በኋላ ገንዘብ እንደሚያገኝ አመላካች ነው። የተሰበሰቡ የላሞችን መመልከት ማለት ነው። ይሄም ይሄ ራእይ ድሎችንና ስኬቶችን ያሳያል ማለት ነው። ነገር ግን ባለ ረአዩ በህልሙ የብዙ ላሞች ቡድንን እንግዲህ ተሰብስበው ቡድንን ካየ ይህ ረአይ ባለ ረአዩ ህይወት ውስጥ መልካምና ደስታ እንዲሁም የወደፊት ደህንነትና ምቾት እንደሚመጣ አመላካች ነው ማለት ነው። ብዙ ላሞችን ማለም በአጠቃላይ ስኬቶችን ወይም ደግሞ ደስታ፣ የተትረፈረፈ ኑሮን ያመላክታል ማለት ነው። ነገር ግን በህልም ውስጥ በህልም አላሚው በእውነተው በንግድ እንዲሁም በሆነ ስራ እየሰራ ንግድ ላይ እየሰራ እና የሆነ ስራ የራሱን ስራ እየሰራ በህልሙ ላሞችን የተሰበሰቡ ላሞችን በህልም ካየ ንግዱ ትርፋማ እንደሚያደርገው እና ሀብቱ እንደሚጨምር ያኔ ሀብታም እንደሚሆን የሚያሳይ ማስረጃ ነው። ነጋዴ ሰው በህልሙ ላሞች ተሰብስበው ከተመለከተ ወይም የላሞችን መንጋ ከተመለከተ ነጋዴ ሰው ይሄ በዛ በንግዱ ትርፋማ እንደሚሆን እና ሀብቱ እንደሚጨምር ይናገራል ማለት ነው ብዙ ላሞችን እንግዲህ የኃይልና የክብርንም ያመላክታል። ኃይልንም ክብርንም ያመላክታል ማለት ነው ብዙ ላሞችን በህልም መመልከት። እሺ፣ ሌላው ላሞችንና በጎችን በአንድ ላይ በህልም ውስጥ ማየት የክብርና የንጽህና የጨዋ ህይወት ምልክት ነው፣ ለሁላችሁም ነው። አንድ ሰው በህልሙ ላም ወይም የበግ ስጋ፣ የላምን ወይም የበግን ስጋ እየበላ እንደሆነ በህልም ካየ ይህ የተከበረና ሀብታም የተከበረን ሴት እንዳ የሀብታም ሴቶች ወራሾች እንደሚሆን ነው። ወይ አያቱ ሀብታም ሴት ትሆናለች፣ የእሷን ይወርሳል። ወይም ሚስቱ ሀብታምና የተከበረች ሴት አግብቶ እየኖረ በስተመጨረሻ ወራሽ እንደሚሆን ነው። የበግንና ላምን እያየ በዛው ላይ የበግ ስጋን እየበላ ከተመለከተ ከሴት የሚያገኘው ወራሽ እንደሚሆን ነው። ከሴት ነው ግን ገንዘቡ የሚመጣው ማለት ነው፣ የሚወርስ ነው። ከእናቱም ሊሆን ይችላል። እሺ ባለራእዩ ወደ ቤቱ እየገባ ወደ ቤቱ የሚገባ በግ በህልም ቢያይ ይህ ረአይ ረአዩን ባየበት በዛን አመት እንግዲህ ወደ ቤታችሁ ይሄ ህልም አላሚ ወደ ቤቱ በግ ሲገባ በህልም ካየ ይህን ባየበት አመት የሚያገኘውን ፍሬያማ እና የተትረፈረፈ መልካምነት ያሳያል ማለት ነው። ነፍሰ ጡር ሴት በግ በህልም ስታይ ብዙ ገንዘብ እንደምታገኝ ያሳያል። አንድ ሰው በህልሙ በጎች ወይም በግ ወደ በግ እንደተለወጡ በጉ ወደ በግ ሲለወጡ ማየት ይህ ይህ ራእይ መካን ሆኖ የማትጸንስ ሴት እንደሚያገባ ያመላክታል። አንድ ወንድ በግ በግን አይቶ ወደ በግ ስትቀየር በጓ እንደገና መልሳ ወደ በግ ስትቀየር ከተመለከተ ወይም በግን በበግ ሲለውጥ ቀይ በግ ወስዶ ነጭ በግ ሲወስድ፣ ወይም ቀይ በግ ሰጥቶ ለሰው ነጭ በግ እንዲህ ሲቀያየር ካየ ምንም ልጅ መውለድ የማትችል መሀን ሴት እንደሚያገባ ያመላክታል ማለት ነው። ባለ ራእዩ በግ ወይም ላም እንደጠፋችው ወይም እንደተሰረቀ በህልም ካየ ይህ ራእይ ከሚስቱ መለየት እና አለመረጋጋትን ያሳያል። አንድ ወንድ እንግዲህ በህልሙ በግ ወይም ላም እንደጠፋው ከተመለከተ ወይም እንደተሰረቀ ከተመለከተ ከሚስቱ እንደሚለያይ እና እሱም ደግሞ ሰላም እንዳጣ በመለየታቸው ያመላክታል፣ ወይም ሰላም እንደሚያጣ ነው። ላሞችን ወይም ነጭን በግ ማየት ላሞችን እና ነጭን በግ አንድ ላይ ማየት እዚህ ላይ በአረበኛ ወደ አማርኛ ስለሆነ የተተረጎመው፣ አረብ ያልሆነችን ሴት ማግባት ይላል። ይሄ ለእኛ ደግሞ ምንድንነው? ላሞችንና ነጭን በግ ማየት ሐበሻን ሐበሻ ያልሆነችን ሴት የውጭ ዜጋ ማግባት ነው የሚያመላክተው። ወይም ደግሞ ይላል ላም ወይም ግመል፣ ላምን ግመልን በህልም ማየት ከአረብ ሴት ጋር መጋባት። ይሄ ትርጉም የአረበኛ ስለሆነ ነው አረብ ሴት ጋር። ይሄ ደግሞ እናንተ ደግሞ ላምንና ግመልን በአንድ ላይ ካገኛቸው የኢትዮጵያዊ ሴት እንደምታገቡ ነው ላምን እና በግን ካለማችሁ ግን ከኢትዮጵያ ያልሆነች ሴት እንደምታገቡ ያመላክታል ማለት ነው። ሌላው ደግሞ በጎችን በህልም ማየት ጻድቃን ሴቶችን ያመላክታሉ። የተሰበሰቡ በጎችን ማየት እንዲሁም ደግሞ ጭንቀትና ሀዘንንም ሊያመላክት እንችላል ብለው ተፈቷል ማለት ነው። እሺ ላሞች በህልም ሲታረዱና ሲታረዱና ሲቆራረጡ ማየት ጉዳይን ለማቃለል እና ለማቀላጠፍ ቀጣይ ችግሮችን፣ አለመግባባቶችን ለማፍታት እንደ ምልክት ተደርጎ ይቆጠራል ማለት ነው። ላሞች ታርዶ ሲቆራረጡ ከተመለከታችሁ ነገሮችን በአፋጣኝ ማንኛውንም ነገር አለመፍታት አለመግባባቶችን ቶሎ መፍታት እንደምትችሉ፣ ማንኛውም ነገር በአፋጣኝ አቃላችሁ መስራት እንደምትችሉ ያመላክታል፣ ወይም ማቀላጠፍ እንደምትችሉ ያመላክታል ማለት ነው። ሌላው ላም ታርዶ በብዙ ቦታ ሲቆራረጥ ሲቀው ቁርጥ ተቆራርጦ ተቆራርጦ እንደ ቅርጫ ሲሆን ማለም ይሄ ውርስ እንደምታገኙ ያመላክታል ማለት ነው። እሺ አንድ ነገር ግን አንድ ሰው በህልሙ በጣም ወፍራም ሊሆነች ላም ስትታረድ በህልሙ ካየ የተትረፈረፈ መልካም ነገር እና ሰፊ መተዳደሪያ መምጣቱን ያመላክታል። ወፍራም በላም ስትታለም ከተመለከተ ነጭ ላም ደግሞ ያው ቅድም እንፈትቸዋለን። ነጭ ላም ማንኛውም ሰው ካለመ በህልም ውስጥ ማየቱ በተለይ ያላገባ ወንድ ከሆነ በጋብቻው በቅርብ ጊዜ እንደሚሆን ነው። ነጭ ላም ማየት ለባለትዳር ደግሞ ሀብትና የተትረፈረፈ መተዳደሪያ ያገኛል ማለት ነው እንዲሁም ጥቁር ላሞች ጥቁር ላሞች ብዙ ፍቺ የላቸውም ማለት ነው። ጥቁር ላም ካለማችሁ ቀይ ላም ግን በህልም ውስጥ ማየት የህልሙ ትርጓሜ፣ ቀይ ላምን ካለማችሁ ህልም አላሙ በህይወት ውስጥ የነገሮችን ውስብስብነትና ጉዳዮች እንዳሉበት ያሳያል። ይህም አይምሮንና አስተሳሰቡን ያጠመደና ለእሱ ተገቢ መፍትሄ ለማግኘት ጥረትና ጊዜ ያስፈልጓል ማለት ነው። ቀይ ላምን ያለመ ሰው በህይወቱ ውስብስብ ነገሮች እንዳጋጠሙት ያን ነገር ደግሞ ውስብስብ ነገሮች ለመፍታት ረጅም ጊዜና ወቅት እንደሚያስፈልገው ነው። ጊዜ ወስድበታል፣ የተወሳሰበውን ነገር ለመፍታት ማለት ነው። በአጠቃላይ በላም ዙሪያ ብዙ ፍቾች አሉት፣ ግን አንድ ልጨምርና ላብቃ፣ ቪዲዮ እንዳይረዝም ማለት ነው። የተቆጣች ወይም የተናደደች ወይም የተበሳጨች ልትዋጋ የምትፈልግን ላም በህልም ማየት ይሄ ፍቺ ምንድነው? ህልም አላሚው ያላገባችሁ ከሆነች ያላገባች ልጅ ከሆነች የተናደደችን ወይም ልትዋጋ የደረሰችን ላም ማየት ይሄ ለክህደት እንደምትጋለጥ አመላካች ነው። ነገር ግን ህልም አላሚው ወንድ ከሆነ እና በንግድ ስራ ላይ የተሰማራ ከሆነ ይሄ በንግድ ውስጥ ኪሳራን ያሳያል። የተቆጣች ላምን፣ የተናደደች ልትዋጋ የምትፈልግ ላምን ለነጋዴ ማየት ኪሳራን ነው። ላላገባች ሴት ማለት ደግሞ መከዳትን ነው። ይህን ይመስላል ማለት ነው እንግዲህ የተወሰነው እና ያቀረብኩላቸው፣ ምክንያቱም ቪዲዮ ይረዝማል። በላም ዙሪያ በጣም ሰፊ ፍቺ ስላለ ለዛሬው ይሄ ይበቃችኋል። በሚቀጥለው ደግሞ በሌላ ቪዲዮ እስክንገናኝ። ለአንዳንድ ድምፆች ከተረበሻቸው እጅግ በጣም ይቅርታ እጠይቃለሁ። ስለተከታተላችን ከልብ አመሰግናለሁ። በቀጣዩ ቪዲዮ እስክንገናኝ ቻው።